ሁሉ አምላክ ለእግዚአብሔር ልጅ ለኢየሱስ ይሁን አላችሁ አለው ኢየሱስ ያደናል ክብር ለኢየሱስ ይሁን አሜን ምን ትላለህ ካላችሁ ኢየሱስ ይወዳችኋል እላለሁ ቀኑ ስንት ነው ካላችሁስ አራት ሁለተኛ ወር ሁለት ሺ 17 ምን እያደረጋችሁ ነው 18 ኧረ ኢየሱስ ጌታ ነው ይገርም አሜን ክብር ለኢየሱስ ይሁን በጣም ምን ታደርጋላችሁ እዚህ ጋር ምንም እናደርገው የለም ኢየሱስ ያደናል እያለ ነው ማንም ይሰማ። አየሩም ነፍሱም ፍጥረቱም የብሱም ምድሩ ሁሉ ይሰማናል። አሜን። እና እናንተ አሰሙ እንላለን። ኢየሱስ ጌታ ነው። አዋጅ አዋጅ። ያልሰማ ይስማ፣ የሰማ የሚያሰማ። ኢየሱስ ሊመጣ እንናገራለን። ስለዚህ እናገራለን። ወዳጅ፣ ዝም ብለህ ቤት ውስጥ አምኛለሁ እንጂ ነው ኦርቶዶክስ ነኝ፣ ካቶሊክ ነኝ፣ ምናምን ነኝ እያል ቁጭ አደባባይ። ኢየሱስ ጌታ ነው የለም፣ እንደዛ ቤት ውስጥ ተደብቀህ የለም ፊት ለፊት በሰው ፊት የሚመሰክርልኝ እኔም በአባቴ ፊት መሰክርለታለሁ፣ ነው ኢየሱስ ጌታ ነው ያልኩት። አሜን እንጸናለን፣ ባንተ እንጸናለን። ሊሉን ሊለን ወንድማችን ኤቢ በዚያ አለ። ጌታ ይባርካ። ቤኔዘ ሱራፌል ጌታ ኢየሱስ ይባርክ። እንስማስ